ተመልሰናል። አድማጮቻችን አራዳ ኤፍኤም ዘጠና አምስት ነጥብ አንድ ላይ ትገኛላችሁ። ፕሮግራሙ ፉትቦል ካፌ ነው። የመጀመሪያውን ጉዳይ እናንሳ። ክለቦች የዓለም ዋንጫ ተጀምሯል። ትናንትና ደግሞ በአውሮፓ የምናውቃቸው ትላልቅ ክለቦችም ጨዋታቸውን ያደረጉበት ነበር። ይህንን ጉዳይ እንመልከት። ባየር ሙኒክ ኦክላንድ ሲቲ ላይ አስር ግቦችን ያስቆጠረው ግን ደረጃውም በጣም ከአምስት ሺህ በላይ የሚገኝ ደረጃ ላይ የተቀመጠ ነው በፊፋ እንግዲህ ይህንን ጉዳይ እንመልከተው ከዛ ውጭ ግን ፔጂ የአትሌቲኮ ማድሪድን አሸንፏል በፉክክር ቢያንስ እንኳን የተመጣጠነ ፉክክር እናይበታለን ተብሎ የታሰበ ጨዋታ ነበር ፔጂ ግን ሀያልነቱን በድጋሚ ያሳየበት ነበር እንመልከተኝ ጉዳይ ልክ ነው ትላንትና መጀመሪያ የተደረገው በእኛ በሲንሲናት የተከናወነው የኦክላንድ ሲቲ ና የባየር ሚኒክ ጨዋታ ነው። አስር ጎል ተቆጠረበት ነው። ቅድም መነሻችን ላይ እንዳነሳ ነው ቅድም አንቺም እንደጠቀስሽው በዚህ ውድድር ላይ ከሚሳተፉት ሰላሳ ሁለት ክለቦች መካከል እንግዲህ የመጀመሪያው የዓለም የክለቦች ዋንጫ ኤዲሽን ነው እና ብቸኛው የአማተር ተጫዋቾች ስብስብ ነው። ስለዚህ ከባየር ሚኒክ ጋር ስለሆነ የሚጫወቱት ደግሞ በሰፊ ውጤት ሊሸነፉ እንደሚችሉ አስቀድሞም ግምት ነበር። ምክንያቱም ፀጉር አስተካካይ፣ መምህር፣ የመስተንግዶ ባለሙያ፣ ሌሎችም መምህር፣ ተማሪ ያሉበት ስለሆነ ና ብዙዎቹ ተጫዋቾች አኑዋል ሊቭ ወስደው አምፔድ ሊቭ ነው ደግሞ ሳይከፈላቸው ነው ወደዚህ የመጡት እና አንዳንዶቹ ጭራሽ ከኦክላንድ ሲቲ የሚከፈላቸው አይደሉም። ኦክላንድ ሲቲ በጣም ከበዛ ሁለት ሺ በጣም ካነሰ ሁለት መቶ ሰው የሚታደመው ቡድን ነው። ልክ ነው። በኒው ዚላንድ ብዙ ዋንጫዎች የሚያሸንፍ ቢሆንም ግን የሀገሪቱን የእግር ኳስ ደረጃ የሚያሳይ ነው። ስለዚህ ከባይር ሚኒክ ጋር መጫወታቸው መጀመሪያ ማሰቃቂ ሽንፈት ሊገጥማቸው እንደሚችል የሚያሳይ ነው። እንደው እንደ እንደ የሙሉ ጊዜ ኳስ ተጫዋቾች አይደሉ ማለት ነው። ለምሳሌ አንዳንዶቹ በሳምንት ሶስት ቀን ልምምድ የሚሰሩ ናቸው። የስራ ሁኔታቸው ስለማይፈቅድላቸው ና ፕሮፌሽናሎችም ስላልሆኑ ከኦክላንድ ሲቲ ጋር ያላቸው ውል ፕሮፌሽናል ውል ስላልሆነ ፕሮፌሽናል ማለት የአንድ ሰው የሙሉ ጊዜ ስራ ማለት ነው። ስለዚህ አሁን ለምሳሌ የእኛን ሀገር እግር ኳስ ተጫዋቾች ፕሮፌሽናሎች ልንላቸው እንችላለን። ለምን እግር ኳስ መጫወት ሙያቸው ስለሆነ። ለነዚህ እግር ኳስ መጫወት የትርፍ ጊዜ ነገር ነው እንጂ ሌላ ስራ አላቸው። ስለዚህ ጨዋታው ሲደረግ ይሄ የማያስቅ ቀልድ፣ ገና በአምስተኛው ደቂቃ ጎል ሲቆጠር የፉክክር ጨዋታ መሆኑ አበቃና በቃ። ከዛ በኋላ እንደው ልምምድ የተሻለ የባየር ሚኒክ ልምምድ በጣም የተሻለ ኮምፒቲሽን ይኖረዋል። ምክንያቱም ሀያ አምስት ጥራት ያላቸው ተጫዋቾች ስላሉት ማለት ነው። እና የ ልክ እንደው እንደ ምንድነው እንደ ጂግሶ ፓዝል ብትንትን አሉ። ወዲያው ገና በሀያ ደቂቃ አራት ጎል ተቆጠረባቸው። ከረፍት በፊት ስድስት ጎል ተቆጠረባቸው። ሲያበቃ አስር ጎል ተቆጠረባቸው። ምናልባት እዚህ ጨዋታ ላይ አስገራሚው ነገር ሀሪኬን ከጎል አስቆጣሪዎቹ መካከል ስሙ አለመኖሩ እና የሚያስገርም ነበር። ትላንትና ያንን ማየት ለብዙዎቹ ተጫዋቾች ያልጠበቁት አይመስለኝም። ባየር ሚኒክ እንዳነሳሁት በመጀመሪያ አጋማሽ ብቻ ስድስት ጎል ነበር ያስቆጠረው። ለፈረንሳይ ተጫዋቾች ጥሩ ነበር። ኪንግስሌ ኮማ አሁን በታሪክ በዓለም የክለቦች ዋንጫ ላይ ለመጀመሪያ ጊዜ የመጀመሪያውን ጎል ያስቆጠረው ተጫዋች ተብሎ ታሪክ መዝግቦታል። ምክንያቱም የአላህሊና የኢንተር ማያሚ ጨዋታ ላይ ይሄ አልሆንም። ትሬዜጌ እድል ነበረው የፍጹም ቅጣት ምቱን ሰተ በአልህሊ በኩል። ስለዚህ እሱ፣ ማይክል ኦሊሴ በጣም አስደናቂ ነበር። በመጀመሪያው አጋማሽ ከተቆጠሩት አራት ጎሎች የሁለቱ አስቆጣሪ፣ የሁለቱ የመጨረሻ ኳሶች አቀባይ ነበር። ሳሻ ቦይ ሳይቀር፣ ሌላኛው ፈረንሳይ ተጫዋችም በዚህ ክረምት ይለቃል ተብሎ ይጠበቅ ነበር፣ እሱም ሳይቀር ጎል አስቆጥሯል። ከዛ እንግዲህ ሀሪኬን ጎል አላስቆጠረም። ከዛ በኋላ ለሁለት ወራት ገደማ ከሜዳ ርቆ የቆየው የመጨረሻዎቹን ሁለት የቡንደስ ሊጋ ወራት ያልተጫወተው የቻምፒየንስ ሊግ የኢንተር ሚላን ሁለቱም ጨዋታዎች ላይ ያልነበረው ጀማል ሙዚያለ ተቀይሮ ገባ። ባህሪኬን ነበር ተተክቶ የገባው እሱ ሀትሪክ ሰራ። አሁን ረጅም የሽኝት ቱር እያደረገ የሚመስለው ቶማስ ሚውለር ከባየር ሚኒክ ጋር እንደሚለያይ አውቀናል። ተሰናብቷልም ከባየር ሚኒክ ደጋፊዎች ጋር በጀርመን እሱም ደግሞ ሁለት ጎሎች አስቆጠረ። አስር ጎል የተቆጠረበት ጨዋታ ሆነ እና ኦክላንድ ሲቲ ከዚህ በኋላም በሰፋፊ ውጤት መሸነፉ የሚቀር አይመስለኝም። ምክንያቱም ከቤንፊካ ጋር ይጫወታል፣ ከቦካ ጁኒየርስ ጋር ይጫወታል። ሌሎቹ በዚህ ምድብ ያሉት ቡድኖች እነዚህ ናቸው። እንዳልኩት ሴልስ ሪፕሬዘንታቲቮች፣ የሪል ስቴት ኤጀንቶች፣ መምህራን ምናምን ያሉበት ስለሆነና የትርፍ ጊዜ ስራቸው ስለሆነ የማይጠበቅ አይመስለኝም። እነሱ አንድ ለየት ያለ ፐርስፔክቲቭ አላቸው። በአብዛኛው አለም ላይ ያሉ የእግር ኳስ ተጫዋቾችን ሪፕሬዘንት የሚያደርገው ባየር ሚኒክ ሳይሆን ኦክላንድ ሲቲ ነው ይላሉ። ምክንያቱም የባየር ሚኒክ ተጫዋቾች ኤሊቶች ናቸው፣ ፕሮፌሽናሎች ናቸው። በአለም ላይ ስንት ፕሮፌሽናል አለ፣ ስንት አማተር ተጫዋች አለ የሚለውን ብታዩ የአብዛኛው የአለም እግር ኳስ ተጫዋች ሪፕሬዘንቴሽን ነው ኦክላንድ። ለምሳሌ በፊፋ ዴታ 250 ሚሊዮን የሚሆኑ በሆነ ካፓሲቲ እግር ኳስ ተጫዋቾች እየተጫወቱ ያሉ አሉ፣ እግር ኳስ እየተጫወቱ ያሉ ተጫዋቾች አሉ። ብዙዎቹ አማተር ወይም ሳይ ማይ ፕሮፌሽናል ናቸው። 120 ምናምን ሺህ ተጫዋቾች ብቻ ናቸው ፕሮፌሽናል ተጫዋቾች የሚባሉት። ስለዚህ በእነሱ አስተያየት ከሆነ የአብዛኛው ሰው ሪፕሬዘንቴሽን ወይም እግር ኳስ የምትመስለው ወይም አብዛኛውን እግር ኳስ ተጫዋች የሚወክለው ኦክላንድ ሲቲ ነው የሚል አስተያየት ይሰጣሉ። ኪዊቲያ ስትሪት የሚባል አንድ ውብ ስቴዲየም ውስጥ ነው የሚጫወቱት፣ ግን በጣም ትንሽ ስቴዲየም ነው። አንደኛው ኪልኮሊ የሚባል ተጫዋች አለ። የዚህ ቡድን ተጫዋች ነው። ደሞዝ አይከፈለው፣ ደሞዝ የለውም ከኦክላንድ ሲቲ ለዛ ነው ህይወቱን ለመደጎም አንድ እንደ ሰብሲዲ ብቻ ከኦክላንድ የሚሰጠው በሳምንት ሰማንያ ዩሮ አለ። ሰማንያ ዩሮ ነው የሚሰጠው። እሱም ለምሳሌ ለጂም ምናምን ሲሄድ እንዲከፍል ማለት ነው። የጂም ፋሲሊቲ እንኳን ኦክላንድ ሲቲ አያቀርብም፣ የለውም ክለቡ። ጂም ለተጫዋቾቹ ፕሮቫይድ ማድረግ አይችልም። ስለዚህ ባየር ሚኒክ ይህንን ቡድን ሀያ ለዜሮ ቢያሸንፈው ምንም የሚያስገርም ነገር የለውም ማለት። በተመሳሳይ ኦርቢት ውስጥ ያሉ አይደሉም። በጣም ትንሽ ቡድን ነው። ግን ያው ከየአህጉሩ የሆነ ተሳታፊ መሳተፍ ስላለበትና ከሁሉም የዓለም ኮርነሮች ስለሆነ እዚህ ውድድር ላይ ክለቦች የሚሳተፉት ከኦሺኒያ የሚሳተፍ ነው። እንግዲህ አሁን ኦክለንድ ሲቲ እንዴት የኦሺኒያ አሸናፊ ሆነ ካልሽ፣ ከፊጂ፣ ከሰለሞን ደሴቶች፣ ከእነዚህ አይነት ደሴቶች ጋር ተጫውቶ ነው ሻምፒዮን የሚሆነው። አሁን በፊት የአውስትሬሊያ ክለቦች በኦሺኒያ ሊግ ነበር የሚወዳደሩት። ስለዚህ ከነ ፊጂ ጋር ከነ ሰለሞን አይላንድ ጋር ከነ ሞልዲቭስ ጋር ከእንደዚህ አይነት ሀገራት ጋር ወይም ደሴቶች ጋር በምትጫወትበት ጊዜ 30 ለ0 32 ለ0 33 ለ0 ሆነ እና ወደ አለም ዋንጫው ሲመጡ የአውስትራሊያ ተጫዋቾች ምንም እንኳ ብዙዎቹ ለምሳሌ እንደ ሀሪ ሃሪ ኪዌል እና ማርክ ቪዱካ ምናምን አይነት ተጫዋቾች የነበሯቸውን ቢሆን በፕሪምየር ሊግ ሊድስ ያኔ ቻምፒየንስ ሊግ ተሳታፊ የነበረበት ቶፕ ፎር ውስጥ የሚጨርስ ቡድን በነበረበት ጊዜ ነገር ግን በሀገራቸው አይፈትኑም። ስለዚህ ለአለም ዋንጫው በምንፈልገው ልክ ዝግጁ አይደለንም ይላሉ። ያው ብዙ የወዳጅነት ጨዋታ ለማድረግ ይሞክራሉ። ለዛ ነው አሁን አውስትሬሊያ በእስያ የምትጫወተው። የማጣሪያ ጨዋታን የምታደርገው በእስያ ነው፣ በኦሺኒያ አልነበረም። ድሮ በኦሺኒያ ነበር ጨዋታዎችን የምታደርገው። የአውስትሬሊያ ክለቦች ከዛ መውጣታቸው ኦክላንድ ሲቲ የኦሺኒያ ቻምፒየንስ ሊግን በየአመቱ እንዲያሸንፍ አደረገው ማለት ነው። አሁን ቻምፒየንስ ሊግ አሸናፊ ስለሆነ ነው የመጣው የኦሺኒያ ቻምፒየንስ ሊግ አሸናፊ ስለሆነ ነው የመጣው እና ብዙ ገንዘብ ያወጣል የተባለው ቅድም የጠቀስኩት አጥቂያቸው 250 ሺህ ዩሮ የትራንስፈር ማርኬት የዋጋ ተመን ያለው ነው። የማርኬት ፕራይስ የሚባለው ውድ የሚባለው ተጫዋች በትራንስፈር ማርኬት አማካኝነት የዚህኛው ተጫዋች ነው። ስለዚህ ይሄ ቡድን እንደው በክላሲክ ማለትም አንዳንድ የዓለም የክለቦች ዋንጫ ይለዋል ፊፋ ሲፈልግ፣ ሌላ ጊዜ ኢንተርኮንቲኔንታል ካፕ ይለዋል ምናምን። ያንን ፎርሙላ ብንወስድ በታሪክ ብዙ ጊዜ ደጋግሞ የአሁኑ አዲሱ የዓለም የክለቦች ዋንጫ ቨርዥን ነው። ግን በአጠቃላይ የዓለም የክለቦች ዋንጫ ወይም ኢንተርኮንቲኔንታል ካፕ እየተባለ በውድድር ዘመኑ መሀል የሚደረጋል አይደለም። ብዙ ጊዜ በቶኪዮ የሚደረገው ውድድር በጃፓን፣ አሁን ሰሞኑን በአለፉት ሁለት ሶስት ዓመታት በመካከለኛው ምስራቅ ነው የተደረገው። እንደዚህ ቡድን የተሳተፈ የለም ሪያል ማድሪድ እንኳ አልተሳተፈም። እንደዚህ ሪያል ማድሪድ ያው የአውሮፓ ሻምፒዮን ስለሚሆን ደጋግሞ ባለፉት አስራ ሁለት አመታት ስድስት ጊዜ ቻምፒየንስ ሊግን ስላሸነፈ ብዙ ጊዜ የአለም የክለቦች ዋንጫ ላይ ይሳተፋል። የአህጉሩ አሸናፊ ስለሆነ የአለም የክለቦች ዋንጫ ላይ እንዲሳተፍ የሚደረገው ኦክላንድ ሲቲ ግን ከሪያል ማድሪድን በላይ ተሳትፈዋል። ምክንያቱም በየአመቱ የኦሽኒያ ሊግ የሚያሸንፈው ይሄኛው ቡድን ስለሆነ ማለት ነው እና አስራ ሁለት ጊዜ ተሳትፈዋል። ፓውል ፖሳ የሚባሉት አሰልጣኝ ሳይቀሩ ፕሮፌሽናል አድሉ አሰልጣኙ የሙሉ ጊዜ አሰልጣኝ አይደለም፣ በትርፍ ጊዜያቸው ነው ይሄንን ቡድን የሚያሰለጥኑት። ስለዚህ ያ አይነት የፉክክር ኢምባላንስ አለ። ከአማተሮች ጋር ስለሆነ የተጫወቱት የትላንትና ውጤት ሆኗል። አሁን አንዳንድ ሰው ባየር ሚኒክ እንደዛ መጫወት ነበረበት ወይም ይላል። በቃ ዘጠኝ ጎል አግብቶ ለአስረኛው ጎል ነው የሚሟሟቱት የባየር ሚኒክ ተጫዋቾች ራሳቸው እኔ በባየር ሚኒክ አቲቲዩድ ተደንቅ ያለሁ በጣም ትክክል ነው ንምለው ደግሞ አይ ቲንክ ኦክላንድ ሲቲን የምታከብሪውም አይ በቃ እነሱ አማተር ናቸው፣ ስለዚህ ከነዳጅ መስጫው ላይ እግራችንን እናንሳ ምናምን ካልሽ ነው ማታከብሪያቸው። በቃ አሉ ሜዳ ውስጥ ሊጫወቱ ነው የመጡት፣ ስለዚህ ከመጨረሻው ድረስ ፕሮፌሽናል ሆኖ ነው የተጫወቱ። ኮምፓኒ የጎል ልዩነቱ ኮ ሊጠቅመን ይችላል ምናምን ሲል ነበር የጎል ልዩነት አስር የጎል ልዩነት ምንም ያን ያህል ልዩነት አይመጣም። ባየር ሚኒክም ወደ ሁለተኛ ዙር ማለፉ የሚቀር አይመስለኝም። ሌሎቹ ቦካ ጁኒየርስ ቤኔፊካ ናቸው፣ የአውሮፓ ቡድኖች ናቸው በእርግጥ እና ምንም አታውቂበት ጨዋታ አለ አይደለም። ስለ ባየር ሚኒክ ምንም ልታወቂ አትችልም። ልክ ነው። ለምሳሌ ዮናታን ታይ የመጀመሪያ ጨዋታውን ያደረገው አርብ ዕለት፣ ብቻ አንድ ልምምድ ሰርቷል። አዲስ ተጫዋች ነው። ባየር ሚኒክ ለዚህ ውድድር አስቦ እስከ አራት ሚሊዮን ዩሮ ድረስ፣ አንዳንዶች ሁለት ሚሊዮን ይላሉ፣ ለባየር ሌቨርኩዘን ከፍሏል። ምናም ግን ስለ ዮናታን ታ ምን አውቃል? ምንም ልታወቂ አትችልም። ምንም ልታወቂ አትችልም። የመጀመሪያውን አጋማሽ አንድ ሙከራ አላደረገውም። የመጀመሪያው ጎል ሲቆጠር እሱን አሲስት ያደረገው በብዙዎቹን የባየር ሚኒክ ቢልድ አፖች ልክ ቡድን ውስጥ እንደቆየ ተጫዋች ፓተርኖቹ ላይ ምናምን ታየዋለች። ግን ምን ማለት ይቻላል? ስለ ባየር ምን ማለት አይቻልም። ምን ማለት አይቻልም። ምክንያቱም ደረጃቸው ለምሳሌ በፈረንሳይ በሶስተኛ ዲቪዚዮን አስረኛ ስፍራ ምናምን ሊቀመጡ ይችላሉ። ተወስቻቸው በፈረንሳይ ሶስተኛ ዲቪዚዮን፣ ፈረንሳይ ሶስተኛ ዲቪዚዮን አማተር አማተር ነው። የመጀመሪያዎቹ ሁለት ዲቪዚዮኖች ናቸው ፕሮፌሽናል። በእንግሊዝ የመጀመሪያዎቹ አራት ዲቪዚዮኖች ናቸው አማተር። አሁን አንዳንዶቹ እንደው በትራንስፈር ማርኬት ዋጋ ወስደው ለምሳሌ በስፔን ስድስተኛ ዲቪዚዮን አካባቢ ምናምን ቢሆን ነው ይላሉ። በፈረንሳይም ግን ማለት በጣም የስፔን እግር ኳስ ደግሞ ከፈረንሳይም በሊግ ሌቭል ከፍ ያለ ስለሆነ እና ምንም ያልተማርንበት ምንም ያላወቅንበት ለባየር ሚኒክም ለቪንሶን ኮምፓኒም ምንም የረባ መልእክት ማያስተላልፍ ለአንዳንድ ተጫዋቾች ለራሳቸው ጥሩ ነው። ለምሳሌ ሙሲያላ ከሁለት ወር በኋላ ተመልሶ ጎሎች አስቆጥሯል። ታ የመጀመሪያ ጨዋታው ላይ ጥሩ አዳብት አድርጎ ይሆናል። ሌናርት ካር የሚባል ሁለት አጋማሽ ላይ ቀይሮ ያስገቡት አሁን በጀርመን እግር ኳስ ካሉ እድሜያቸው አስራ ሰባትና ከዛ ዓመት በታች ከሆኑ ብዙ ተስፋ ከሚጣልባቸው ተጫዋቾች መካከል አንደኛው ነበር። እንዳልኩት የባላጋራው ደረጃ በጣም ዝቅ ያለ ስለሆነ ለመለካት በትክክል በአድልት እግር ኳስ ላይ ይሄ ተጫዋች ይሳካለታል ወይ ምናምን ለማለት ምንም የተሟላ ምስል አላገኘንም፣ ግን ኤክሳይቲንግ ተጫዋች እንደሆነ ማየት ይቻላል። ግን የገጠሙት ኦክላንድ ሲቲን ስለሆነ ምንም የምናውቀው ነገር የለም። እንግዲህ ምናልባት አንደዚህ ውድድር ላይ ያለው ፍርሃት ያው ኦክላንድ ስፔሻል ኬዝ መሆኑ እንደተጠበቀው ሆነ። ለምሳሌ አል አህሊ ልክ ነው፣ ከኢንተር ማያሚ ጋር የተጫወተው ኢንተር ማያሚ ጥሩ ቡድን አይደለም፣ ጥሩ ስብስብ አይደለም ያለው እውነት ለመናገር በፍጹም ጥሩ ስብስብ አይደለም። እና ሱዋሬዝ እንዴት እስካሁን እንደሚጫወት አላውቅም፣ ወክ ማድረግ እንኳን አቅቶታል ነው ለመጀመሪያ አካባቢ ካምፓኛ የሚባል ተጫዋች ነበራቸው፣ ቴይለር የሚባል ተጫዋች ነበራቸው ምናምን አሁን የሆነ ሰዓት ላይ የሆነ የሪታይርመንት ሆም ነገር ሆነ ስታዩ በቃ አሰልጣኙ ራሱ አቬር ማሽራኑ ነው። በሜሪት ነው እዛ የሆነው ወይ በነሜሲ ጓደኝነት፣ ሞስ ላይክሊ በነሜሲ ጓደኝነት ነው የዛ ቡድን አሰልጣኝ ሆኖ። ልክ አርጀንቲና ወጣት ቡድን አሰልጣኝ ነበር፣ ግን ከሱ የበለጠ ኳሊፋይድ አሰልጣኞች አሉ ይመስለኛል። እሱም ራሱ እድለኛ ነን ይህን ጨዋታ ለመሸነፋችን የሚል አስተያየት ሰጥቷል። ግን አላህሊ በጣም ጥሩ ቡድን ነው በጣም ጥሩ ቡድን ሆኖ ያየሁት እና ምናልባት ዳርክ ሆርስ ና የሚሉት አለ አደለም የሆነ የተደራጀ ታክቲካሊ በደንብ የበሰለ የሚመስል ቡድን እንደ ኦክላንድ ሲቲ አይነት ስፔሻል ኬዝ ግን ያለ አይመስለኝም። እና በቃ ሪከርዶች የተሰበሩበት ባየር ሚኒክ ከዛም በላይ ሲሪየስ መሆን ቢፈልግ ለምሳሌ ማይክል ኦሊሴ የጨዋታ ኮከብ የተባለው ተጫዋች ረፍት ሰዓት ላይ ነው የወጣው። ቢቆይ ኖሮ ቢ ከዛም በላይ ሰፊ ሊሆን ይችል ነበር። ከዛ በሱ ፈንታ የ አስራ ሰባት ዓመት ልጅ ስለሆነ ቀይሮ ያስገቡት እና አሮ ነው በጂብራልታር ሊግ በምን ቢፈካከሩ ስኬታማ እንደሚሆኑ ም እርግጠኛ አይደለሁም። የኦክላንድ ሲቲ ግን ተጫዋቾቹ ላይ ልትፈርጅባቸው አች ተጫዋቾቹ ኤክሳይትድ ናቸው፣ ብዙዎቹ የስራ ቦታቸው ላይ እረፍት ስላልተሰጣቸው የአምፔድ ሊቭ ወስደው አንድ ወር እረፍት ስንሰጣቸው ያለን ግን ደሞዛ አይከፈላችሁ ምናም ተብለው የመጡ ናቸው። ስለዚህ ስለዚህ ጨዋታ አይንን ማለት መሰለ የሚቻሉ ሜዳው ስለሳየው ነገር ባየር ሚኒክ እንደዚህ አድርጓል ምናም ማለት ትርጉም የለውም። የፔኤስዤ ጨዋታ ባይሆን ኢንትረስቲንግ ነው በጣም ይሄኛው በሲንሲናቲ በፓሳዴና የተደረገ ነው። ይሄኛው አስቀድሞ የተደረገው በሲንሲናቲ የተደረገ ጨዋታ ነበር። ፓሪሳን ጀርማ በጣም ሲሪየስ ሆኖን የመጣው አሁን አንዱ ፍርሃት የነበረው ቡድኖች ምን ያህል ሲሪየስ ይሆናሉ ይህንን ውድድር በተመለከተ ያው ገንዘብ አለው ፍኩርስ ለገንዘቡ ሲሉ ትልልቆቹ ቡድኖች በተለይ ደግሞ እንደ ሪያል ማድሪድና ማንቸስተር ሲቲ አይነት ስኬታማ ሲዝን ያላሳለፉ አለ በቻምፒየንስ ሊግም በሀገራቸውም ሊግ ስኬታማ አመት ያላሳለፉ ቡድኖች ምናልባት በጣም ኮስተር ብለው ሊይዙት ይችላሉ። ምክንያቱ ሲቲ ምንም ዋንጫ አላሸነፈም ማለት የኮሚኒቲ ናም ካልቆጠርሽ በስተቀር ሪያል ማድሪድም ሱፐር ካፕንና ኢንተርኮንቲኔንታል ካፕን ካልቆጠርን በስተቀር እነዚህ ሜጀር ታይትልስ የሚባሉትን አላሸነፈም። ስለዚህ ይሄ የፊፋ የመጀመሪያው የዓለም የክለቦች ዋንጫ ፎርማት ሲደረግ ሻምፒዮን መሆን ስፖርታዊ ፕሪቪሌጅ ነው። ግን ደግሞ የገንዘብ ሽልማቱም በቻምፒየንስ ሊግ ብዙ ርቀት በሄዱ ኖሮ ሊያገኙ ይችሉትን የነበረውን ገንዘብ የሚያካከሱበት አይነት ነው። ስለዚህ አንዳንድ ክለቦች ሲሪየስሊ እንደሚይዙት የምናውቃቸው ክለቦች ነበሩ። ለፔኤስዤ ግን የአውሮፓ ሻምፒዮን ናቸው እና ከዛ ከፍታ በኋላ በዚህኛው የአዲሱ ፎርማት ምንነቱ በትክክል ባለየ ልንሰጠው የሚገባው ትርጉም ምንድነው የሚለውን በተመለከተ ሰዎች እርግጠኞች አይደሉም። እኔ እንዲያውም በጣም ኤክሳይቲንግ ሆኖ ያየው ሲጀመር፣ የፓሪስ አንጃርማ ተጫዋቾች ግን በጣም በጣም ሲሪየስ ነበሩ። አንደኛ ማሰብ ያለብን አትሌቲኮ ማድሪድ አስቀድሞ ነው ከቻምፒየንስ ሊግ የወጣው። አስቀድሞ ነው የላሊጋ አሸናፊ እንደማይሆን የታወቀው። በግማሽ ፍጻሜ ነው በኮፓ ዴል ሬ በባርሰሎና የተሸነፈው። ስለዚህ ይህንን ውድድር ሲሪየስ ሆኖ ለመያዝ የሚያስችል ጊዜም ፋታም ሪከቨሪ ምናምን ነበረው። የፔኤስዤ ተጫዋቾች ግን ብዙዎቹ ተጫዋቾች የቻምፒየንስ ሊግ ጨዋታ ያው የሲዝኑ የመጨረሻው የአውሮፓ ክለቦች ጨዋታ ነው። ከዚያ በኋላ ወዲያው ብዙዎቹ ተጫዋቾች በኔሽንስ ሊግ ለተለያዩ ብሔራዊ ቡድኖች የተጫወቱ ተጫዋቾች ናቸው። ስለዚህ ምንም ረፍት አልነበራቸውም። አንዳንዶቹ ግን የአትሌት ኮማዲ ተጫዋቾችን ጨምሮ ሚኒ ቢሆንም ትንሽ ቢሆንም ብሬክ ነበራቸው፣ ረፍት ነበራቸው። ስለዚህ ወደ ትላንትናው ጨዋታ ሲመጡ የበለጠ ማለት አንዳንድ የአትሌት ኮማዲ ተጫዋቾች ለብሔራዊ ቡድኖቻቸው እንደተጫወቱ አውቃለሁ። ግን የፔዤ ሲዝን ግን ረጅም ነበር። እዚህ ላይ የኩብ ደ ፍራንስ ፍጻሜን በመሀል ማድረጋቸውን ማስታወስ ያስፈልጋል። ሌላ የፍጻሜ ጨዋታ አድርገው ነበር። እና ጨዋታው ላይ የበለጠ ፍረሽ እንዲሆን የምንጠብቀው የአትሌቲኮ ማድሪድን ቡድን የነበረው። አሁን በጣም ከባድ ሙቀት ነው በሲንሲናቲ የነበረው። አጉል ሰዓት ነው ጨዋታው ማየት ይቻላል። ከራር ፀሐይ ነው የነበረው። አንዱ ከባድ ነገር በአሜሪካ መጫወት በእንደዚህ አይነት ክላይሜት መጫወት ስለሚጠይቅ ነው በጣም ኃይለኛ ቴምፕሬቸር ባለበት ነው ጨዋታዎቹ የሚደረጉት። እና የፔኤስዤ ተጫዋቾች ግን የቻምፒየንስ ሊግ ፋይናልን ካደረጉበት ፐርፎርማንስ የቀጠለ የሚመስል ብቃት ነው ያሳዩት። የሚያስገርም ነው። በጣም አንድ ለውጥ ብቻ ነው ያደረገው አሰልጣኝ ሉዊስ ኤንሪኬ። ኦስማን ደምቤሌ ስለተጎዳ በዚህ ጨዋታ ላይ ጎንካሎ ራሞስ፣ አንድ ለውጥ አደረገ ስል ከቻምፒዮንስ ሊግ ፋይናል ማለት ነው። እሱን የመጀመሪያ አሰላለፍ ውስጥ አካተተው ራሞስን። ከዛ በስተቀር ግን ላይንፑም ሲሪየስ ላይንፕ ነው የቻምፒንስ ሊግ ፋይናል ላይ የተጠቀመው ላይንፕን የተጠቀመው የዴጎ ሲሞኔን ቡድን ቢሆን ልክ እንደዚሁ በተመሳሳይ ማለት ነው በተለይ በሶስቱ አማካዮች እኔ አሁን በአውሮፓ እንደ ኮምቢኔሽን የሶስቱን አማካዮች ያህል የተዋጣለት ጥምረት ያለው የአማካይ ክፍል በአውሮፓ ያለ አይመስለኝም። ዡዋኦ ኔቬስ ከሶስቱ አማካዮች ኢንቪዝብል የሆኑ ብዙም አይታየው ተጫዋች ነው። ግን ይሄ ፐርሚቴሽን ሮቴሽን፣ ቶሎ ቶሎ ቦታ መቀየር አይገመተነት ማን ፊክስድ ስድስት ቁጥር የለውም ፊክስድ ስምንት ቁጥር የለውም። ምክንያቱም ሶስቱም ቶሎ ቶሎ ነው ፖዚሽን ማኒፑሌት የሚያደርጉት፣ ቶሎ ቶሎ ነው ቦታ የሚቀያየሩት። ድንገት ሆነ ቬሰን የስምንት ቁጥር ቦታ ላይ ታገኘዋለሽ። ቪቸኛ ጥልቅ አማካይ ሆኖ እንደ እንደገና ኳስ ከኋላ የኮንስትራክሽን ፌዙን ሲያደራጅ ታየዋለሽ ከኋላ ያ ሮቴሽን። አሁን በአውሮፓ ይሄኛው ቡድን እኮ እንደዚያ ያደርጋል የምንለው የለም። ቢያንስ አንድ ፊክስድ ስድስት ቁጥር አላቸው፣ ብዙዎቹ ቡድኖች ፊክስድ ስድስት ቁጥር አላቸው፣ ሁሉም ትልልቅ ቡድኖች። ይሄኛው የተለየ ነው። እና የመጀመሪያዎቹን ሁለት ጎሎች ያስቆጠሩትም አማካዮች ናቸው። ፋቢያን ሩይዝ ነው የመጀመሪያውን ጎል ያስቆጠረው። ሁለተኛውን ጎል ያስቆጠረው ቪቲኛ ነው። እንግዲህ የቻምፒየንስ ሊግ የፍጻሜ ጨዋታ ላይ የቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ላይ እነዚሁ ተጫዋቾች ጎሎች ሲያስቆጥሩ አይተናል። በጣም አድቫንስድ ቦታ ሲገኙ አይተናል። አሁን ትላንት አንድ ልዩነት ከተባለ ከፊት ሪ ምንድ ነው የአክሳ አጥቂ ተጠቅመዋል። አሁን የተለየ ተጫዋች ነው ደምቤሌ ሲኖር ከፊት ያሉት ሶስት ተጫዋቾች ልክ እንደ አማካዮቹ ሁሉ እኔ ቶታል ፉትቦል ነው የሚጫወቱት ነው ምለው ክላሲክ የክራይፍ የሚኬልስ ቶታል ፉትቦልን የሚጫወት ቡድን በዚህ ዘመን ፔዥ ነው ማለት። ተጠበቀ ቦታ ነው የቀኙን ፉልባክ የምታገኙ ለምሳሌ ቻምፒዮንስ ሊግ ፋይናል ላይ ጎል እንዳስቆጠረበት አይነት ቦታ የዘጠኝ ቁጥር ቦታ ላይ ሲገኝ አየ ነው የቀኝ መስመር ተከላካይ ቢሆንም፣ ግን ከፍ ያለ የሙቭመንት ነጻነት ደግሞ በአሰልጣኙ ይሰጣቸዋል። ምንድነው? የሆነ ሪሌሽኒዝም ምናምን የሚባል ኮንሰፕት ነበር በብራዚል ፌርናንዶ ዲኒዝ የሚባሉ አሰልጣኝ ያደረጉት ነገር ፖዚሽናል ግትርነት ሳይሆን ተጫዋቾቹ ኤሊት ተጫዋቾች ናቸው። ስለዚህ ክቫራትኬ ላይ ለሁለት ደቂቃ ዘጠኝ ቁጥር ቢሆን ደዚሬ ዶዌ ለሁለት ደቂቃ የቀኝ ክንፍ ተጫዋች ቢሆን ከዛ ለሁለት ደቂቃ የግራ ክንፍ ተጫዋች ቢሆን እነዚህን ዞኖች ይዞ መጫወት የሚችል በአንዳንድ ጨዋታዎች ላይ ደግሞ በአራት ሶስት ሲጫወት ከሶስቱ አማካዮች አንዱ አድርጎ ሁሉ የተጠቀመበት ስለሆነ ተጫዋቾቹ የተለያየ ዞን መያዝ ይችላሉ። አሁን ትላንት አንድ ልዩነት የነበረው ፊክስር ተጫዋች ደንበኛ ዘጠኝ ቁጥር ብዙ ሞባይል ያልሆነ በቃ ክላሲክ ናይን ተጠቅመዋል ጎንካሎ ራሞስ አሁን የእሱን ፐርፎርማንስ እንዲሁ በአይን በቪዥዋል ኢምፕሬሽን ምናምን ካየሹ ያን ያህል የሚያስደንቅ ላይ መስል ይችላል ግን አንዳንዶቹ ጎሎች ላይ ደግሞ የብልህ ሩጫዎች ያደርግ ነበር ለምሳሌ የቪቺኛ ጎል ሲቆጠር የእሱ የዲያጎናል ሩጫ ነው ያንን ስፔስ የከፈተው ስለዚህ አንዱ ተጫዋች ራሱ ጎል አላስቆጠረ አሲስት አልሰጠም ይሆናል ግን ሙቭመንቱ በጣም የብልህ ሙቭመንት እኔ ነበረው። እና የፔዤ ፐርፎርማንስ ለእኔ በተለይ ደግሞ እንዳልኩት ከቻምፒየንስ ሊግ ድል መመለስ በኋላ ድንገት ከጨረቃ ወደ መሬድ እንደመውረድ ማለት ነው። በጣም ኤክሳይቲንግ ነው። እና ብዙ ጊዜ ያለ ዋንጫ ያሸነፉ ምን ያሉ ተጫዋቾች ወደ ወደ እንደዚህ አይነት ውድድር ለመምጣትና ና በትክክለኛው የአእምሮ ዝግጅት ላይ ለመገኘት ይቸግራቸዋል። አስራ አንድ ሙከራ ለአንድ ሙከራ ነው ልዩነቱ ኢላማውን በጠበቀ ሙከራ ኤፊሽንሲውም የሚገርምን፣ ከ16 ሙከራ 11 ኢላማውን የጠበቀ ኔ ነበር። ስለዚህ በጣም ኤፊሽንት ነበሩ። ፖሴሽኑ ማንገረምበት አይደለም። ሴትኮ ማዲድ የዲጎ ሲሞኔ ቡድን ትልልቅ ጨዋታዎች ላይ ደንበኛ ይነን ፖሴሽን ቡድን ነው። ያው እንግዲህ በኋላ ክሌሞን ሎንግሌ በቀይ ወጥቷል፣ ግን በጨዋታው ላይ ልዩነት ያመጣ አይመስለኛል። በአንድ ጊዜ በ25 ደቂቃ ውስጥ ሁለቱ የመሃል ተከላካዮች ቢጫ ካርድ የተመለከቱት ሮቢን ለኖርማል ና ክሌሞን ሎንግሌ የፔዥን ሙቭመንት መቆጣጠር አቅቷቸው በአግሬሽን ነበር ለማቆም ይሞክሮ የነበሩት እና አስገርሞኛል። አሁንም ቢሆን ይህንን ውድድር ለማሸነፍ ከሁሉም ቡድኖች የላቀ ግምት ቢሰጠው የሚያስገርም አለ ደምደም በደም ሲሪየስ የሆነ ትኩረት ነው ያዙት ነው። እንዲያውም አንዱ ትኩረታቸው ደግሞ ፋይናንሳዊ ነው። በሁሉም መንገድ ቀዳሚው መሆን ይፈልጋል። አንደኛው በገቢም ነው ቀዳሚ መሆን የሚፈልገው እና እንደነሱ ሀሳብ ይህንን ውድድር ካሸነፍንና እስከ 140 እስከ 150 ሚሊዮን ዩሮ በፕራይዝ ማኒ ብቻ ካገኘን ከሪያል ማድሪድ በላይ በቅርብ ጊዜ እንሆናለን እና ሪያል ማድሪድ ወደ ቢሊዮን የሚጠጋ ገንዘብ አስገብቷል፣ አይደለም በአንድ ዓመት ከዛ በላይ መሆን እንችላለን ብለው ያምናሉ እና ፋይናንሳዊ ምክንያትም አላቸው። በጣም አስገራሚ ጨዋታ ነበር። እኔ እንዲያውም ምክንያቱም ዲየጎ ሲሞኔም እንዶ በሄድ ቱ ሄድ ሬከርድ ካየሽ ሉዊስ ኤንሪኬ የበለጠ ጨዋታዎች ያሸንፏል ሁለቱ በባርሴሎና በአትሌቲኮ ማድሪድ ምናምን አብረው በነበሩበት ጊዜ በአንድ ሊግ ይፎካከሩ በነበሩበት ጊዜ ነገር ግን አንዳንድ ትልልቅ ጨዋታዎች ላይ አሸንፎታል፣ ዴጎ ሲሞኔ እና ጥሩ ሪከርድም አለው። ግን እንደው ከተራ ቡድን ጋር እንደተጫወተ ነው የመሰለው ትላንት ምሽት። በነሱ ከራር ፀሀይ ስለነበር ቀን ጋ ምሽት ነው የነበረው። ስለዚህ ፔኤስዤ አሁን ከቀሩት ቡድኖች ብዙ ርቀት ቢሄድ የሚያስገድም ነው አይመስለኝም። ግን ያው እዛው በቻምፒየንስ ሊግ ሞድ ላይ ነው ያለው ፔኤስዤ ለማለት ነው።